እንደምን ሰነበታችሁ ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በእያላችሁበት ሰላማችሁ ብዛ። በዛሬው ዕለትም እንግዲህ በርካታ ስፖርታዊ ጥንቅሮችን ወደ እናንተ ይዤ መጥቼ ያለው። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ አብራችሁን ቆዩ። አርሰናል የኤሲ ሚላኑን የክንፍ መስመር ተጫዋች የሆነውን ራፋኤል ሊዮን ለማስፈረም ፍላጎት አሳይቷል። ከጣሊያን የሚወጡ ሪፖርቶች እንደሚጠቁሙት ከሆነ ሮዛነሪዎቹ ወደ 68.5 ሚሊዮን ፓውንድ ድረስ ከተጫዋቹ ዝውውር እንደሚፈልጉም ተዘግበዋል። ከፍተኛ የሆነ ውድድር ከሌሎች ክለቦች ይገጥማቸዋል ተብሎ ነው የሚጠበቀው። አርሰናሎች በክንፍ መስመር ቦታ ላይ እንግዲህ በርካታ ተጫዋቾችን እየተመለከቱ ይገኛሉ። ከነዛም ውስጥ እንግዲህ ራፋኤልዮ ይጠቀሳል። ራፋኤልዮ ብራዚላዊ ተጫዋች ሮድሪጎ እና ኒኮ ዊሊያምስ ነበር። ኒኮ ዊሊያምስ ኦልሞስት ወደ ባርሴሎና ለመሄድ መስማማቱ ይታውቃል። ና ራፋኤልዮ ና ሮድሪጎ በአርሰናል የትራንስፈር ታርጌት ውስጥ የተቀመጡ ዋነኛ ተጫዋቾች ሆነዋል። ዛሬ የሚወጡ መረጃዎች እንደሚጠቁሙት ይህንን ፖርቹጋላዊ ተጫዋች አርሰናሎች ለማስፈረም ከፍተኛ የሆነ ፍላጎት እንዳላቸው ነው። አሳኝ የሆነ መረጃ እንድ ላካፍላችሁ ቪክተር ዮክሬሽን በተመለከተ እንግዲህ ቪክተር ዮክሬሽ ለቤተሰቦቹ በቀጣይ ዓመት የት እንደሚጫወት ፍንጭ ሰጥቷል። በተጫዋቹ ላይ ከፍተኛው ፍላጎት ያሳዩት ክለቦች አርሰናል ና ማንቸስተር ዩናይትድ መሆናቸው የሚታወቅ ጉዳይ ነው። በክረምቱ የዝውውር መስኮት እንግዲህ ስፖርቲንግ ሊዝበንን የመልቀቁ ጉዳይ አይቀሬ እንደሆነ አሳውቋቸዋል። የቶክ ስፖርት ዘጋቢ የሆነው አሌክስ ክሩግ ታዲያ ወሳኝ የሆነ መልእክትን ስለ ተጫዋቹ አድርሷል። ተጫዋቹ እንግዲህ እንዲህ ሲል ነው የተናገረው፣ ለቤተሰቦቹ ወደ አርሰናል እንደምቀላቀል እርግጠኛ ነኝ ብሏል። ዘጋቢው አክሎም እንግዲህ ማንቸስተር ዩናይትድም የተጫዋቹ ፈላጊ እንደሆነ የሚታወቅ ጉዳይ ነው። ነገር ግን አርሰናል የሻምፒዮንስ ሊግ ተሳታፊ እንደመሆኑም አንጻር ተጫዋቹ የግሉ የማድረግ የማድረጉ ነገር አይቀሬ እንደሆነ እና ምናልባት ስም ከአርሰናል ጋር የመጀመሪያ ዋንጫውን አሳካለው ብሎ ያምናል ሲል ነው አሌክስ ክሩክ የገለጸው። አርሰናል ከቪክተር ዮክሬሽ በተጨማሪ ቤንጃሚን ሼሽኮ ላይ ፍላጎት እንዳለው የሚታወቅ ጉዳይ ነው። ተጫዋቹን የግሉ ለማድረግ ወሳኝ እየሰራ እንደሆነ ይታወቃል። ነገር ግን ዮክሬሽ ወደ አርሰናል የመቀላቀሉ እድል እጅግ ሰፊ ነው ሲል ነው የቶክ ስፖርት ጸሐፊ የሆነው አሌክስ ክሩክ የዘገበው። እንደሚታወቀው እንግዲህ ይህ ስዊድናዊው አጥቂ የወቅቱ የዓለማችን ምርጡ ተጫዋች እንደሆነ ወይም የፊት መስመር አጥቂ እንደሆነ ይታወቃል። በአሰልጣኝ ሩበን አሞሪም ከሚመራው ማንቸስተር ዩናይትድ ፍላጎት ቀርቦለት አርሰናል እንደሚጠብቅ አሳውቋል። ከጣሊያኑ ዩቬንቱስ ደግሞ 13 ሚሊዮን ሮ አመቷዊ የደሞዝ ቀርቦለት ውድቅ አድርጎ በድጋሚ ከአርሰናል የሚመጣውን ጥያቄ እየጠበቀ እንደሆነም ና ተጫዋቹ በአርሰናል እንደተማረከም አሳውቋል። ነገር ግን አርሰናል እሱ ላይ ጥሩ የሚባል ስራን እየሰራ አይደለም። አሁንም ቢሆን መታወቅ ያለበት ነገር አርሰናልም እንግዲህ ከተጫዋቹ ጋር ያለው ፍላጎት ይታወቃል ና ሌሎች ተጫዋቾች ቢሆኑ ግላዊ ጥቅማጥቅማቸውን አጥቅማቸውን ያስቀድሙ ነበር። ነገር ግን ተጫዋቹ ወደ አርሰናል የመቀላቀል ከፍተኛ የሆነ ፍላጎት እንዳለው ነው የሚያሳውቀው። ለአብነት ያህል እንኳን ኒኮ ዊሊያምስ ምን ያህል አርሰናልን እንደገፋና በደሞዝ ምክንያት እንደቀረ ታውቃላችሁ። ሌሎችም ተጫዋቾች ቢሆኑ ገንዘብ ህልማቸውን እንደሚሰርቅ አይተናል። እና እንደ አጠቃላይ ሲታይ የሮ ክሬሽ አርሰናልን መምረጡ ዝውውሩንም የሚያፋጥን ነገር ነውና መጪዎቹ ቀናትም ስለ ተጫዋቹ ዝውውር አዲስ መረጃን እንሰማለን ተብሎ ነው የሚጠበቀው። ምክንያት ተጫዋቹ አጥብቆ ወደ አርሰናል መቀላቀልን ቅድሚያ እንደሰጠ ነው እየተገለጸ የሚገኘው። ከዛ ውጪ የቶማስ ፓርቲ አርሰናል የመሰናበት ጉዳይ አይቀሬ መሆኑ ይታውቃል። እስቲል ድርድሮች አሉ። ነገር ግን ቶማስ ፓርቲ ከአርሰናል የሚለቅ ከሆነ አርሰናሎች የተጫዋቹ ምትክ አድርገው የቆጠሩት የብሬንትፎርዱ ተጫዋች ኖርጋርድ ሲሆን አርሰናል ከተጫዋቹ ጋር በመጪዎቹ ቀናትም ንግግር ለማድረግ ዝግጁ መሆኑ ታውቋል። እንደሚታወቀው የሪያል ሶሲዳ ተጫዋች የሆነው ማርቲን ዙቤ ሜንዲ በትናንትናው እለት በለንደን በመገኘት ዝውውሩን መጨረስ ችሏል። በትናንትናው እለት ዙቤ ሜንዲ የአርሰናል ሰዎችን ለማግኘትና የዝውውሩን ጉዳይ ለመጨረስ እንደተገኘ ዴቪድ ኦሪስተን መዘገቡ የሚታወቅ ጉዳይ ነው። አርሰናልና ሪያል ሶሴዳድ ለዳ ለማርቲን ዙቤሜንዲ ስምምነት ሁሉንም ሰነዶች ያጠናቋል። ሁሉንም ነገር ተፈራርመዋል። ዙቤሜንዲ በለንደን የሚያደርገውን ምርመራም እንዳጠናቀቅና ለአርሰናል የመጀመሪያ የክረምት ፈራሚም ይሆናል ተብሎም ይጠበቃል። አርሰናል ከ64 ሚሊዮን ዩሮ እስከ 65 ሚሊዮን ዩሮ በተለያየ ጊዜ የሚከፍልም ይሆናል። ነገር ግን በማርቲን ዙቤሜንዲ ብቻ የመሀል ክፍሉን መምራት ሀሳብ የላቸውም። ስለዚህ ሌላኛው ተጫዋች በአርሰናል የዝውውር ራዳር ውስጥ የገባው ተጫዋች ኖርጋርድ እንደሆነ ነው እየተገለጸ የሚገኘው። ቸልሲዎች ከአርሰናል ጋር ያለውን የዝውውር ስምምነት አቋርጠው ኬፓ አሪዛባላጋን በስታንፎርድ ቢሪጅ እንዲያቆዩ የቀድሞ የቸልሲ ክንፍ ተጫዋች ፓትስ ኔቨን ተናግሯል። ሌላኛው የቀድሞ የቸልሲ ኮኮብ ሾን ራይት ፊሊፕስ በበኩሉ ኬፓን በተለይም ለቀጣይ ተቀናቃኙ መሸጥ ስህተት ነው ብሎ እንደሚያምንም ነው የተናገረው። አርሰናል ጥሩ የሚባል ግብጸባቂ ጸባቂ እንዳገኘ የሚጠቁሙ ናቸው። ብዙ የቼልሲ ተጫዋቾች ቁጭታቸውን እያስመለከቱ ይገኛሉ። ይህም የሚያስመለክተው ደግሞ ምን ያህል ግብ ጸባቂው ድንቅ እንደሆነ ነው። ኔርላንዳዊ ተጫዋች ጁሪን ሲምበር ስለ አርሰናል ዝውውር እንዲህ ሲል ተናግሯል። ስራ የበዛበት የዝውውር መስኮት ይሆናል ብያምናለው። አዳዲስ ተጫዋቾች ይቀላቀሉናል ብዬም አስባለሁ። ምክንያቱም በአሳለፍነው የውድድር አመት በጉዳት በብዙ ስንፈተን ነበር ሲል ነው ጁሪን ሲምበር የተናገረው። ይህን ዜና በማጠናክርበት ወቅት የደረሰኝን መረጃ ላጋራችው፣ አሲዱና አጥቂ ቪክተር ዮክሬሽ እስከ መጨረሻው ድረስ አርሰናልን ለመጠበቅና ህልሙ እውን የሚሆንበትን እድል ካለም ለማየት ዝግጁ እንደሆነ ተነግሯል። ስለዚህ አርሰናሎች የቤንጃሚን ሽሽኮ ወይም የሌሎች አጥቂዎች ዝውውር የማይሳካ ከሆነ እንኳን እስከ ክረምቱ የዝውውር መጨረሻ ድረስ ወደ አርሰናል የሚደረገውን ዝውውር ለመጠበቅ ቪክተር ዮክሬሽ ዝግጁ መሆኑም ታውቋል። ና ወደ አርሰናል ብቻ የመሄድ ፍላጎት እንዳልሆነ እየተገለጸ የሚገኘው ምናልባትም አርሰናሎች ለአርሰናል ደጋፊዎች ሁሉ ጥሩ የሚባል ዜና ነው። ይህ ዜና የአርሰናሉ አሰልጣኝ ሚካኤል አርቴታ እንዲህ ሲል ተናግረዋል። ከመጀመሪያው ቀን ጀምሮ በንቃት እየተሳተፍን ነው። ቡድናችንን ለማጠናከር ያገኘነውን እድል ነው። ስለዚህ እየሰራ ነው ሲል ሚካኤል አርቴታ ተናግረዋል። ና በዝውውሩ ጥሩ የሚባሉ ስራዎችን እየሰራ ነው ሲል ነው የተናገረው አርሰናሎች በርካታ የሆኑ ተጫዋቾችን በክረምቱ የዝውውር መስኮት ሩም እንደሚያስፈርሙም ይታመናል። በርካቶቻችሁ እንደተሰላቻችሁ ይታወቃል፣ በዝውውሩ ነገር ግን በርካታ ተጫዋቾች ወደ አርሰናል እንደሚመጡ ሚካኤል አርቴታ ራሱ ነው እየጠቆመውና አዳዲስ ፈራሚዎች ወደ አርሰናል ይመጣሉም ተብሎ ነው የሚጠበቀው። በሌላ ዜና የለንደኑ ክለብ ፎለሃም ሪል ኔልሰንን በቋሚ ውል ለማስፈረም ከአርሰናል ጋር ንግግር ጀምረዋል። ፉላሞች ተጫዋቹ ፈላጊ የሆነው ብቅ እንዳሉ የሚታወቅ ጉዳይ ነው። ፉላሞች ሪል ኔልሰንን ከአርሰናል ለማስፈረም ከፍተኛ የሆነ ፍላጎት እንዳላቸው እና በቀጣዮቹ ቀናትም ንግግር እንደሚጀምሩ ነው እየተነገረ የሚገኘው። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በአዲስ መረጃ እስክነግራኝ ድረስ መልካም ሁሉ ተመኘው።